ፍቅርሽ በልቤ ላይ ተረማመደብኝ ሆነብኝ ፈላስፋ ሲለው በሳቅ ማዕበል ያጥለቀልቀኛል ሲለው በትዝታ አንገት ያስደፋ የናፍቆት ሲሚንቶን ከትዝታ ሸዋ በአንድ ላይ አብክቶ ጣራና ማገሬን አፍርሶ እንደሰራኝ በመለየት ሚስማር አንድ ልቤን ወግቶ አንችን እያሰበ ያሰበ በሚፈስም ባይ ስጋዬን ፈትፍቶ መስቀል አሸክሞ የሚያገላትኝን የኔን ቀራኔው የኔን ጎለጎልታ ጉዳትን ማናይቱ የምልሻለሜ አፍርሶ እንደሰራኝ ፍቅርሽ በነፍሴ ላይ እንደተራቀቀ ካንድ ፈጣሪና ካንድ እኔ በስተቀር ይሄን ማናወቀ። ክንድ ላይ አቅፌሽ እስትንፋስ ስትሰጭኝ የሳቅ ንጉስ ሆኜ ጥር ይልፍ እንዳልሳቀ። አሁን ግን አልቻልኩም ላብ ደርሶ አጠመቀኝ ውስጤ ተጨነቀ። ጎስቋለ አካሌ የፈጠረው አምላክ አንችን ስለሰጠው በሕይወት ግሩም ጣም እንዳልተደነቀ አሁን ግን አልቻለም። ቀኑ ጨለመበት ሰማይ የተደፋበት አለመኖር ዳዳው ውስጤ ራሱን ጠላ መገነዝን ሻተ ወደ ሞት ኩብለላ። እኔ የምልሽ አለሜ፣ እኔ የምልሽ መውደዴ፣ እኔ የምልሽ ናፍቆቴ፣ እኔ የምልሽ ስስቴ፣ ቀድሞ ገብቶኝ ቢሆን፣ ቀድሞ ገብቶኝ ቢሆን ከሮም ወታደሮች ጅራፍ መበርታቱ የመለየት በትር ክብሬን ሽጨም ቢሆን ማርያምን ርቃነ ስጋዬን ካንቺ ጋር ኖር ነበር። ወይም አንቺን እንዳትገቢበት አንዱን የልቤን በር በብረት ምሰሶ በዘጋሁት ነበር። አለን አመስግነናል። በቪዲዮ ጣ በቪዲዮ ጣይሶ እግዚአብሔርን መታደል እኮ ነው። በቃ በስመ አብ እኔ ግን አመሰግናለን በጣም ብሩክዬ፣ የሀገር ፍቅሩ ባንድ መሪ ታማኝ በየነ ድሮ ልክ እሱን ነው የመሰለ። በቃ ሁሉ ነገር አክቲቭነት፣ ጭንቅላት፣ እግዚአብሔር ታማኝ በየነ ታቋል አ ድሮ ሀገር ፍቅር እንትን መድረክ መሪ የረሃብ ባንድ ምናምን እያለ እንዴታ፣ እንዴታ ብነህ ከወዳጅ በቃ ሙሉ ነገር ማር ልክ እንደሱ። ቪዲዮስ ይክፈት ሰው በቃ ጓጉቷል።

እዩዬ አንቺን ጎጃ ሙስጄ ማርያም ነው። ግን እዩዬ አንድ ቃል አንድ ቃል ብትገባልኝ ደስ የሚለኝ እዩዬ ማለት የጋራ ስራ እንደሆነ አውቃለሁ። ግን የምር የምር ስገባ ገና ነው የነዘረኝና የዘፈን ግጥም ሞካከራለሁኝ አንድ ሁለት ሰርቻለሁ። ከሁሉ በላይ በምን አምናለሁ መሰለ ሰዎች በሚፈልጉት መንገድ እንዲሰራ እንደ ጓደኛ እየተነጋገሩ መስራት በጣም ቆንጆ ነው ብያምናለሁና ቀድም የምሪውን የውሸት ባለ አቅም እያልክ ነበረና ፈቃድ ከሆነ የምር አዛኝቷን እኔ ከአንተ ጋር አንድ ግጥም ብሰራ በጣም ነው ደስ የሚለኝ። እኔ እስኪ በጣም እንትን ደስ ብሎኛል። የሆነ ሰው ቅንብር ሰራላለሁ ስላለኝ በቃ ግጥሙን ከአንተ አጽፋለሁ። ምንም ችግር የለም። ይኸው ቃሌ ነውሽ ግጥሙ። ያ ነገር ሲሳካ እንትን አደርግልሃለሁ። ኢንቦክስ ላይ ጀስት እንትን አደርግልሃለሁ። ሚሽን እንደሚሉት ሚሽን ምናምን